ጤና ይስጥልን ወደ ውድ ተመልካቾቻችን፣ ላይክ ሰብስክራይብ፣ ሸር ማድረጉን እንዳትረሱ። የዚህ ቀደም ትብብራችሁ መቀጠል አለበት። ቤተሰቦች የእናንተ እናንተ ሰብስክሪፕሽን፣ ላይክ፣ ሼር እንዲሁም የተለያዩ እንቅስቃሴዎች እጅግ ዋጋ አላቸውን የምነሱን መመልከች ያልሆነ በጣም ቤተሰብ ስላችሁ በእርግጠኝነት ስለሆነ እጅጉን አመሰግናችኋለሁ። አሁን ደግሞ የመካከለኛው ምስራቅ ጉዳይን በተለይም ከእስራኤል ከኢራንና ከአሜሪካ እንዲሁም ከውቲዎች ጋር የተገናኙ መረጃዎችን አጋራችኋለሁ። የመንስ ሁቲ ከአራት ወራት በፊት የጀመረው አደገኛ ጥቃት ተቀጣጥሎ በመቀጠሉ መካከለኛው ምስራቅ ዛሬም እየታመሰ እንደሆነ በርካቶች ሀሳባቸውን በማጋራት ላይ ይገኛሉ። ከዚህ ባለፈም ጥር ላይ የተጀመረው የ2024 ጥቃት በብሪታንያ እና በሁቴዎች መካከል ያለው ልዩነት ከማስፋቱም ባሻገር ለንደንና ዋሽንግተን አብሮ በመቆም ዛሬም ጥቃታቸውን በየመን ወይንም ሰናአ ላይ አጠናክረው ቀጥለዋል። የዳውኒንግ ስትሪት ቁጥር አስር ቢሮና የዋይት ሀውስ እንዲሁም ግንኙነት ሞታቸው ከመቼውም ጊዜ በላይ ሊጠናከርም ላይጠናከርም ይችላል የሚሉ ጥያቄዎች በስፋት ይወጡ ባሉበት ሰዓት ዛሬ ጥቃቱ ከባድ በሆነ መንገድ በሰነአ ጭምር ተፈጽመዋል። እነሱ የሚሉት ቀይ ባህር ላይ ግምት ውስጥ ያስገባም የዓለማችንን ቁልፍ የውሃ መተላለፊያዎች እንዲሁም ሲዝቦይና በበአል መንደብን ግምት ውስጥ ያስገባም ሁቴዎች የሚፈጽሙትን ጥቃት ለማስቆም የተደረገ ጥቃት ቢሉትም ግን በሰብአዊነት ላይ የተፈጸመ ጥቃት በሚል በርካቶች ፖለቲካዊ አረዳድ ውስጥ ገብተዋል። ነገሮች እጅግ አሳሳቢ ናቸው። በተለይም በሕንድ ውቅያኖስ ኤደን ባህረ ሰላጤ በኩል ያለው እንቅስቃሴ እስከ ጅቡቲ ያለውን የንግድ መተላለፊያ አልያም መስመር በእርግጥም ጫና ውስጥ ማስገባት የቻለ በመሆኑ ሁቲም ዓለም አቀፍ የንግድ ቀውስን ላለፉት ወራት እንዲሁም መበጥበጡ ነገሮችን አደገኛ አድርጓቸዋል። እንዲህ አይነቶቹን አካሄዶች መፍትሄ ለማምጣት አልያም በመካከለኛው ምስራቅ ሰላም ለማምጣት እስራኤል በጋዛ የከፈተችውን ውጥረት እና ጦርነት እንዲሁም በጋዛ ያለውን ነገር መቋጨት እንደሚያስፈልግ ሁቲ በተደጋጋሚ ይገልጻል። ሁኔታዎች እጅግ አሳሳቢ ከመሆናቸውን ባሻገር ከትላንቱ ዛሬ የሚያሳስቡ ነገሮችን እንዲሁ ፖለቲካዊ መፍትሄ መስጠት የሚያስፈልግ ጉዳይ እንደሆነ ይነገራል። የየመን ሁቴዎች በእስራኤልና በጋዛ ሐማስ መካከል ያለውን ጦርነት ለመቋጨት አንዳች ስራ ምዕራባውያን አልሰሩም በሚል ፍልስጤማውያንን በመደገፍ በቀይ ባህር ያላቸውን ጥቃት አጠናክሮ ቀጥለዋል። ከዚህ በፊትም እየተናገሩ ነበር። አሁንም ይህን ከማድረግ ወደኋላ እንደማይሉ በግልጽ አስቀምጠዋል። ራሳቸውን አንስራ ላይ ላሉ ሁቴዎች በ1992 የተመሰረቱ በአሁኑ መሪ አብደል ማሊክ አልሁቲ ወይንም ደግሞ በሁሴን አልሁቲ የተቋቋሙ ነበሩ። ስማቸውንም ያገኙት ከዛ ነው። ታዲያ የሁቲ የመርከብ ጥቃት በተባበሩት መንግስታት ድርጅት በጸጥታው ምክር ቤት በጸጥታው ምክር ቤት ዩኤንስ ሳይቀር ከመጀመሪያው ቀን ጀምሮ እንዲሁ ሲወገዝ አሊያም ሲወቀስ ነበር። አሁን ያለው ሁኔታ ግን በአብደልማሊክ አልሁቲ የሚመራው በሁቲ ወንድም ማለት ነው ከጥቃቱ ወደኋላ ብሎ እንደማያውቅ ሁቲ በግልጽ የተቀመጠ መረጃ ማየት ይቻላል። የቀድሞው የአሜሪካ ፕሬዚዳንት ጆ ባይደን ዴሞክራቱ እንዲሁ ፕሬዚዳንታዊ ትእዛዝ መስጠታቸው ይታወሳል። ኤክስኪዩቲቭ ኦርደር ይባላል። የወቅቱ የዩናይትድ ኪንግደም ጠቅላይ ሚኒስትር ሪሺ ሱናክ ከወራት በፊት የዩኬን ተሳትፎ በጥቃቱ ለማጠናከር ስብሰባ አድርገው በዛ በአስቸጋሪው ስብሰባቸው ላይ ውሳኔ ማሳለፋቸው የሚታወስ ነው። ዳውኒንግ ስትሪት ቁጥር አስር ቢሮና ዋይት ሀውስ በእርግጥም የመካከለኛው ምስራቅን ፖለቲካ ማብረድ ከቻሉ አንድ ላይ ቢሰሩ እንጂ ጦርነት ቢከፍቱ አይደለም በሚል በርካቶች ሀሳባቸውን ቢሰጡም አሁንም አስቸጋሪ ሆኗል። የአሁኑ ጠቅላይ ሚኒስትር ታርመርም ቢሆኑ ጥቃቱ እንዲቀጥል አረንጓዴ ምልክት ሰጥተዋል። ከአሜሪካ ጋር መተባበራቸው ይህኑ የሚጠቁም ሲሆን የሌሊቱ ጥቃትም ይህኑ ግልጽ ያድርገዋል። ጥቃቱ የሁቲ መሪዎችንና የኢራን ባለስልጣናትን ኢላማ ያደርጋል የሚል ሀሳብ ቢኖረውም እነ አያቱላ አሊ ሀምኒ ዛሬ በኒክሌር ጉዳይ ላይ ከአሜሪካ ጋር በመደራደር ይገኛሉ። ያ ማለት በ2015 የነበረውን የኒክሌር ስምምነት ዶናልድ ትራምፕ 2018 ላይ ጥሰውት ከወጡ በኋላ ነገሮች መልካቸውን ለውጠው ነበር። አሁን ኢራንና አሜሪካ ወደ አራተኛ ዙር የሚገኝ ድርድር ገብተዋል። ታዲያ አሁን ተደራዳሪ ኢራን ወይስ አሜሪካ ለሚለው ተደራዳሪዋ ቴህራን ለማለት የሚያስደፍሩ መረጃዎች ይወጡ ነው። ያ የማይሆን ከሆነ በእርግጥ ዋሽንግተን አደገኛ ጥቃት በኢራን ላይ ልትፈጽም እንደምችል ከዚህ ቀደም መዛቶ ይታወሳል። እንዲሁ ጥቃቱ አደገኛ በሆነ መንገድ እንደውም የቦምብ ናዳ በቴህራን ላይ የሚል ሀሳብ ዶናልድ ትራምፕ መስጠታቸው ይታወሳል። ለዚህም ነው ወይ መደራደር አሊያ መዋጋት የሚል አቋም እንዲሁ ከኢራንም ከአሜሪካን በኩል እየወጣ የሚገኘው አያቶላ አሊ ምኔም ምንም ቢሆን ነገሩን መፍትሄ ለማምጣት እየሰሩ አይደለም በሚል ይተቻሉ። ታዲያ ሙገታው ከዚህ የመጣ ቢሆንም እንዲሁም ኢራን ከነካችሁን እጃችንን አጣጥፈን አንቀመጥም የኒውክሌር ጦር መሳሪያውን ቢሆን ደርሷል የሚል ሀሳቧን በተደጋጋሚ ታነሳለች። ታዲያ ጥር ሁለት በፈረንጆቹ አቆጣጠር በዚህ አመት ሁቲዎች በየመን ባለው ማዘዣዎች ላይ በየመን ባለው ማዘዣቸው ላይ 931 የአሜሪካና የዩኬ የአየር ድብደባዎች ተፈጽመዋል። 106 ሰዎች ደግሞ በጊዜው ህይወታቸውን አጥተዋል። 314 የሚሆኑ እንዲሁ ከባድ ጉዳት ወይም ቁስለት ደርሶባቸው ነበር። እንዲህ አይነቶቹን ነገሮች በምን አይነት መንገድ ፖለቲካዊ መፍትሄ ማምጣት ይቻላል የሚለውም እጅጉን አሳሳቢ ነው። ታዲያ ብሪታንያና አሜሪካ በጋራ በመቆም የሁቲ ኃይሎች ላይ የሚያደርሱት ድብደባ እጅጉን አስቸጋሪ በመሆኑ ቀጠናውን ሊያወሳስቡ ይችላል እየተባለ ይገኛል። በተለይም የኢራን ፖለቲከኞች ከነካችን ምላሻችን ይከፋል በሚል እስራኤልን ጭምር ማስጠንቀቃቸው በቀላሉ የሚታይ አይደለም። ለዚህም ነው ቴራን ቴላቪቭ ላይ ማስጠንቀቂያ ሰጠች የሚለው መረጃ ደረጃ ከመቼውም ጊዜ በላይ ከፍ ብሎ እየታየ የሚገኘው በዛ ላይ የእስራኤሉ ጠቅላይ ሚኒስትር ቤንያም ኔታንያሁ ያለምንም ማጎላዳት ኢራን ላይ ጥቃት እንፈጽም የሚል ወታደራዊ አቋም አላቸው። እስራኤል ኢራንን መታች ማለት ደግሞ የኒውክሌር ድርድሩ እንዲሁ ይቋረጣል። ዋሽንግተንና ቴህራን እንደው ተወዛገቡ ላለፉት አምሳ ዓመታት እንዳደረጉት ጠላት ሆነው ሊቀጥሉ ይችላሉ ማለት ነው። ሁኔታው እጅግ ውስብስብ አስቸጋሪ ቢባልም የብሪታንያ መከላከያ ሚኒስቴር መግለጫ ሲሰጥ ከአሜሪካ ጦር ጋር በመሆን ከሰና በስተደቡብ ኪሎሜትር ኪሎ ርቀት ላይ ያለውን የሁቲ ሰው አልባ አውሮፕላን ወይም ድሮን ማምረቻ ቦታ ደብደቤ ያለው ብሏል። ይህ ደግሞ እስከ መቼ መፍትሄ ያመጣል የሚለውን በእርግጥም ስጋት ውስጥ አለማችን እንድትመለከተው ያደርጋል። በየመን የሁቲ ይዞታዎች በተወሰደ ወታደራዊ እርምጃ ለንደን ተሳታፊ መሆኗ ደግሞ አነጋጋሪ ሆኗል። ሁቲም በእርግጥ በዚህ መልክ ሀሳቡን ለማጋራት ተገዷል። ነገሮች እጅግ አስቸጋሪ ናቸው። ከ2015 ጀምሮ ሁቲዎች ከባድ ጥቃት በተለያዩ ኃይሎች ላይ ሲፈጽሙ ነበር። ሳውዲ አረቢያ የምትመራውን የዘጠኛ ሀገር ጥምረት ግብጽን ጨምሮ ያሽመደመዱ በመሆናቸው ሁቲዎች እጅጉን ከባድ ዋጋ ሊያስከፍሉ እንደሚችሉ ሳይታለም የተፈታ ነው። የቀድሞ የአሜሪካ ፕሬዚዳንት ጆ ባይደን በሁቲ ላይ ጥቃት ለማሰንዘር ትዕዛዝ ከመስጠታቸውን ባሻገር ፖለቲካዊ መፍትሄ እንዴት እናምጣ ስለሚለው መሰባሰብ ባለመቻላቸው ነገሩን ቆም ብሎ ማሰብ በወቅቱ አስገድዶ ነበር። ታዲያ ፕሬዚዳንት ዶናልድ ትራምፕ በኢራን ይደገፋሉ ሁቲዎች በሚል ሲወቅሱ ቆይተዋል። ምንም እንኳን ከቴህራን ጋር ድርድር ውስጥ ቢሆኑም ዶናልድ ትራምፕ አሁን ያለውን ነገር የመለወጥ ፍላጎት አላቸው የተባለ ይገኛል ታዲያ የአሜሪካው ፕሬዚዳንት ዶናልድ ትራምፕ መቶኛ የስልጣን ቀናቸውን ሲያከብሩ በትልቅ ማወደስ አሊያም ደግሞ ራሳቸውን ከፍ አድርገው በመጥራት ነው። መቶ ደይስ 100 ደይስ ኦፍ ክሬስነስ የሚል ሀሳብ አጋርተዋል። ታዲያ ይህ ወርቃማው ቀናቸው ለዶናልድ ትራምፕ መቶኛ ቀን ሞላ እንጂ እንዴት በምን መንገድ የመካከለኛው ምስራቅን ጉዳይ ፈቱት የሚለው በግልጽ አልተገኘም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሪፐብሊካኑ ሁለተኛ ዙር የስራ ዘመናቸውን መቶ ቀን የስልጣን ቆይታቸውን ከፍ አድርገው ካምፔይን ስታይል በሚባል ደረጃ የምርጫ ዘመቻ ለማለት ነው ንግግር ስኬቶቻቸውን ሲያጎሉ ሲያወድሱ፣ ጠላቶቻቸውን ጥፉ የሚባሉትን እንደነ ፕሬዚዳንት ባይደን ያሉትን ደግሞ ተሳደቡበት ያመሸው ነበር። አብዮታዊ የጋራ አስተሳሰብ ኮመን ሪቮሉሽናል ታውት በሚል ሀሳባቸውን በሚቺጋን ግዛት ለተሰባሰቡ ሰዎች ሲነግሯቸው ነበር። ደጋፊዎቻቸው ስኬታቸውን ሲያወድሱላቸው እንደነበር የሚታውስ ነው። ታዲያ ስልጣናቸውን ለጥልቅ ለውጥ የተጠቀሙበት እንደሆነ ከመነገሩን ባሻገር ገና ምን አየታችሁ እኛ አሁን ጀመርን እንጂ በሚል ሀሳባቸውን ለማጠናከር ሞክረዋል ዶናልድ ትራምፕ። ይህ ደግሞ ወደ መካከለኛው ምስራቅ በቀጥታ የሚወስድ ነው። ከሁቲና ከኢራን ጋር ያለውን ውጥረት እንዴት መፍታት እንችላለን የሚለውን ዶናልድ ትራምፕ በመድረኩ ላይ ከፍ ብለው ባያነሱትም ለአሜሪካም ሆነ ለመካከለኛው ምስራቅ ሰላም ይህን ጉዳይ መፍታት እጅጉን ያስፈልጋቸው ነበር። በእርግጥ ዶናልድ ትራምፕ ስራዎች እየሰሩ ነው። ዶናልድ ትራምፕ ይህን አድርጋለሁ ማስፈራሪያ አዘል መልእክት በማስተላለፍ ይታወቃሉና ና የኢራንን ጉዳይ ማንሳት የግድ ማስፈራሪያ አዘል ቃል መጠቀም ስለነበረባቸው ማስፈራራት የማይችሉበት እድል ስላለ ዝምታን ሳይመርጡ አልቀረም ተብሏል። ፕሬዚዳንት ትራምፕ የአሜሪካን ድንበር በህገወጥ መንገድ ጥሰው የሚገቡ ስደተኞችን ቀንሻለሁ ይላሉ ከመላው ዓለም ጋር ይገቡበት ደግሞ የታሪፍና የንግድ ውጥረት በተለይም ከቻይና ጋር ያለው ፖለቲካዊ ክፍተቱን ፈጥሮባቸው ቆይተዋል። ፕሬዚዳንቱ ነገሮችን እጅግ አሳሳቢ አሊያም ደግሞ በምን መንገድ መፍትሄና አምጣው ስለሚለው አሁንም እንዲሁ ቁልፍ የሆኑ መረጃዎችን አለማጋራታቸው አሳሳቢ ያደርገዋል። የኢራን ጉዳይ ከመቼውም ጊዜ በላይ አሳሳቢ ነው ቢባልም ዶናልድ ትራምፕ ግን ነገሮችን መፍትሄ ይሰጣቸዋለሁ በሚል እየተኩራሩ ይገኛል። ኢራንና አሜሪካ እንዲሁም እስራኤል ሁኔታዎችን በቀላሉ ለመፍታት የሚያግዛ ቸውን እድል መፍጠር ካልቻሉ ከትላንቱ ዛሬ ሁኔታው አሳሳቢ ሊሆን እንደሚችል ሳይታለም የተፈታ ያደርገዋል። ለዚህም ነው አሜሪካ ከኢራን ጋር በቀጥታ የኒውክሌር ድርድር እያደረገች ከመሆኑን ባሻገር ማለትም ትራምፕ እንደሚሉት ለነገሮች መፍትሄ ማምጣት ያስፈልጋል። ግን ኢራን ድርድሩን የቀጥታ ሳይሆን ይቀጥተኛ ነው ትለዋለች። የኢራን የውጭ ጉዳይ ሚኒስትር ውይይቱ እንደሚካሄድ ካረጋገጡ በኋላ አራተኛው ዙር ዛሬም በተዘዋዋሪ ነው እንጂ ከዛም በኋላ ግን እድል የመሆኑን ያህል ደግሞ እድል የመኖሩን ያህል ደግሞ በልዩ ግንኙነቶቻችንን የመለያየት ነገር ይኖረናል በሚል በግልጽ አስቀምጠዋል። ለዚህም ነው የኒክሌር ጉዳዮች ዛሬ በሁለቱ ኃይሎች መካከል እጅግ አሳሳቢና ውስብስብ ሆነው የቀጠሉት። አሜሪካና ኢራን በኒክሌር ስምምነት ላይ ቀጥታ ውይይት አድርገዋል በሚል ዶናልድ ትራምፕ ቢያሞካሹትም፣ ከኢራን በኩል ያሉ ፖለቲከኞች ደግሞ የቀጥተኛ ነው በሚል መሞገዳቸው ከትላንቱ ዛሬ ፖለቲካውን ያወሳስበዋል። ታዲያ ዶናልድ ትራምፕ መቶኛ ቀናቸውን ሲያከብሩ የኢራንን ጉዳይ የታሪፍን ጉዳይ በግልጽ አለማንሳታቸው የሚፈልጉትን የፖለቲ ግንዛቤ መፍጠር በህዝባቸው እንዳልቻሉ ስለሚጠቁም ነው። በ2015 የወቅቱ ፕሬዚዳንት ባራክ ኦባማ ከኢራን ጋር የኒክሌር እንቅስቃሴዋን እንድትገድብ የሚያደርገው ስምምነት እንዲሁም ዓለም አቀፍ ተቆጣጣሪዎች አይኤኤ ወደ ሀገሪቱ ገብተው የኒክሌር ማብለያዎችን ከሲቪል ዓላማ ውጭ ለጦር መሳሪያ ማምረቻ አለመዋላቸውን እንዲከታተሉ ስምምነት መፈረማቸው የሚዘነጋ አይደለም። በዚህ ልክ ደግሞ መቀጠል የአሜሪካ ፖለቲከኞች እንዲሁም የኢራን ፖለቲከኞች ግዴታ ነበር። አሁን ግን ኢራን ነገሮችን ወደ ድርድር ብትቀይራቸውም ሲስተም በየመን ሁቲን ዛሬ የተመታውን ማለት ነው። እንዲሁም በመካከለኛው ምስራቅ ያሉትን አክሲስ ኦፍ ረዚስታንስ የሚባሉትን በመደገፍ ነገሩን እያወሳሰበች ይገኛል። ኢራን ኢኮኖሚዋን ካሽ መደመደው ማዕቀብ እፎይታ ልታገኝ ተስማምታ ነበር። አሁን ባለው ሁኔታ ግን ዶናልድ ትራምፕ 2018 ላይ ትተውት በመውጣቱ ነገሩ እጅግ አሳሳቢ ነው። በ2016 ትራምፕ አገራቸው ከስምምነቷ መውጣቷን ካሳወቁ በኋላ 2018 ላይ በግልጽ መውጣቷ ሁኔታውን አሳሳቢ አድርጎት ነበር። ለዚህም ነው የመካከለኛው ምስራቅ ፖለቲካ ከትላ

በርካታ ትርጓሜ ያለው ሁኔታዎችን በቀላሉ ማየት የማይቻልበት ደረጃ ላይ ደርሷል የሚባለው ታዲያ ከኢራቅ እስከ ኢራን እንዲሁም እስከ ቱርክ የተዘረጋው የአሜሪካ ኃይል ሁኔታዎችን በእጅግም የአሜሪካ ስጋት ሊያደርጉባት ይችላል። እንዲህ አይነቶቹን ነገሮች እንዴት መፍትሄ ማምጣት ይቻላል ስለሚለው ራሳቸው ዶናልድ ትራምፕ መምከር እንዳለባቸውም እየተነገረ ይገኛል። ታዲያ በዚህ ውጥረት ያለው አለም የመካከለኛው ምስራቅን ፖለቲካ መፍትሄ መስጠት ካልቻለ ትራምፕም ጦርነት ቀስቅሰው እንደሚፈልጉት አይነት ልክ እንደ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አቋም የሚወስዱ ከሆነ ነገሮች መልካቸውን ለውጠው ካቀም በላይ እንደሚሆኑ ሳይታለም የተፈታ ያደርገዋል። ሁኔታዎችን በፖለቲካዊ አረዳድ ልክ መመዘን ካልተቻለ እጅጉን አስቸጋሪ አካባቢ በመካከለኛው ምስራቅ በቀይ ባህርና እንዲሁም በኢራንና በእስራኤል መካከል ሊፈጠር እንደሚችል በግልጽ የሚያስቀምጥ ነው። ሁኔታዎች አደገኛ ናቸው ቢባሉም ለሰላም የሚሰሩ ኃይሎች እስካሉ ድረስ ደግሞ በርካቶች መፍትሄ ይመጣል የሚል ተስፋ እንዳላቸው እየተነገረ ይገኛል። ለዚህም ነው ዛሬም ሰላም ነገም ሰላም ከዛም ባሻገር ሁልጊዜም ቢሆን ሰላም ወይንም ለሰላም መስራት ዓለምን ፖለቲካዊ መፍትሄ እንዲሰጣት ያደርጋል በሚል በርካቶች እያዜሙለት የሚገኘው